ጤና ይስጥልን ክቡራን ተመልካቾችና ተከታዮቼ እንደምሰነበታችሁ። ይህ ፍቃዱ አውቶሞቲቭ ነው። በዚህ ቻናላችን ላይ ሁሌም ስለ ተሽከርካሪና አሽከርካሪ ጉዳዮች ላይ ለአሽከርካሪዎች፣ ለመንጃ ፍቃድ ተማሪዎች እንዲሁም ለአውቶሞቲቭ ተማሪዎች ግባት ሊሆን የሚችል የተለያዩ ፕሮግራሞችን እያቀረብኩላችሁ እገኛለሁ። በዛሬው ፕሮግራማችን የምናየው በአውቶማቲክ ተሽከርካሪዎች ላይ የሚገኙትን ፊደሎችና ቁጥሮች እንዲሁም ደግሞ እንዴት አድርገን ማሽከርከር እንደምንችል እናያለን። አብራችን ቆዩ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየት፣ እንዲሁም ጥያቄ ሲኖር በኮሜንት ሴክሽን ላይ አስቀምጡልኝ። ይህ ስልጠና ለሁሉም እንዲደርስ ላይክና ሼር አድርጉ። እስከ መጨረሻው ድረስ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ አብራችሁኝ ቆዩ። እንግዲህ በዛሬው ፕሮግራማችን የምናየው አንድ አሽከርካሪ አውቶማቲክ ተሽከርካሪን ሲያሽከረክር እንዴት አድርጎ ማሽከርከር አለበት የሚሉትን ነገሮች እናያለን። የአውቶማቲክ ተሽከርካሪዎች ማርሻቸው አካባቢ እንግዲህ የተለያዩ ቁጥሮች እና የተለያዩ ፊደሎች አሉ። የነዛን ፊደሎች ትርጉም እንዴት አድርገን እነዛን ፊደሎች እንደምንጠቀም ለየትኛው ቦታ መጠቀም እንደምንችል እናያለን። አብራችን ቆዩ። በአውቶማቲክ ተሽከርካሪ ላይ እንግዲህ የመጀመሪያ የምናየው ምንድን ነው? ፒ ነው። ፒ ማለት ፓርኪንግ ማለት ነው። ይህ እንግዲህ የሚያገለግለው መቼ ነው? ተሽከርካሪያችንን ሙሉ በሙሉ ማቆም ስንፈልግ እና የኃይል አስተላላፊ ክፍሉ ሙሉ በሙሉ መቆለፍ ስንፈልግ ፒ ፖዚሽን ላይ አድርገን እናቆማለን ማለት ነው። ስለዚህ ተሽከርካሪን እያሽከረከርን እያለን ማሽከርከሩን ጨርሰን ልክ ማቆም ስንፈልግ ምን እናደርጋለን? መጀመሪያ ተሽከርካሪ ሙሉ በሙሉ በእግር ፍሬናችን ይዘን እናቆመዋለን። ከዛ ማርሻችንን ኒውትራል ፖዚሽን ላይ እናደርጋለን። በመቀጠል እጅ ፍሬናችንን እንስባለን። ተሽከርካሪው ክብደቱ ሙሉ በሙሉ የእጅ ፍሬኑ ላይ መሆኑን ካረጋገጥን በኋላ የማርሻችንን እጀታ ወደ ፒ ፖዚሽን እንወስደዋለን ማለት ነው። ስለዚህ ፒ የሚጠቅመው ተሽከርካሪው ሙሉ በሙሉ ለማቆም እንዲሁም ደግሞ የእጅ ፍሬንን ለማገዝም ያገለግላል ማለት ነው። ስለዚህ ፒን የምንጠቀመው ተሽከርካሪ ለረጅም ጊዜ ማቆም ስንፈልግ፣ የኃይል አስተላላፊ ክፍሎቹ ሙሉ በሙሉ እንዳይንቀሳቀሱ መቆለፍ ብንፈልግ ፒን እንጠቀማለን ማለት ነው። ለምሳሌ እጅ ፍሬናችን ባይሰራ በፒ ብቻ ማቆም እንችላለን፣ ግን አይመከርም። ማቆም ያለብን ምንጊዜ መጀመሪያ በእጅ ፍሬናችን ነው። በእጅ ፍሬናችን ካቆምን በኋላ እንዲያግዘው ወደ ፒ ፖዚሽን የምንወስደው ማለት ነው። ስለዚህ ፒ ለረጅም ጊዜ ለማቆም ያገለግላል ማለት ነው። ሌላኛው አር ነው። አር ማለት ሪቨርስ ነው። በማኑዋል ተሽከርካሪዎችም ላይ እንደምናየው አር ፖዚሽን ላይ ስናደርገው ተሽከርካሪያችን ወደኋላ ይንቀሳቀሳል። በአውቶማቲክ ተሽከርካሪዎችም ላይ አር ስናደርግ ተሽከርካሪያችን ወደኋላ ይንቀሳቀሳል ማለት ነው። ስለዚህ ሪቨርስ ማለት ነው አር። ይህን እንግዲህ ወደኋላ ማሸርከር ስንፈልግ የምንጠቀምበት የማርሽ አይነት ነው ማለት ነው አር ፖዚሽን። አር ፖዚሽን እንግዲህ አርገን ማሸርከር ስንፈልግ ምናደርገው ጥንቃቄ አለ። ወደኋላ ስለምናሽከረከር ስፖኪዎቻችንን ማየት ያስፈልጋል። የግራ ስፖኪዮ፣ የቀኝ ስፖኪዮ እንዲሁም የውስጠኛውን ስፖኪዮ ከኋላ ያለውን ትዕይንት አይተን ነው አር አስገብተን ወደኋላ መንዳት ያለብን ማለት ነው። ስለዚህ አርን የምንጠቀመው ወደ ኋላ ለማሽከርከር ወይ ደግሞ ሪቨርስ ድራይቪንግ ነው ማለት ነው። ሌላኛው ኤን ፖዚሽን ነው። ኤን ማለት ኒውትራል ማለት ነው። በማኑዋል ተሽከርካሪዎችም ላይ ኤን አለ። ኤን ማለት ዜሮ ማርሽ ነው። በአውቶማቲክ ተሽከርካሪ ላይ ኤንን የምንጠቀመው ተሽከርካሪውን እያሽከረከርን ያለ ለአጭር ጊዜ ማቆም ስንፈልግ ምን እንጠቀማለን? የኤን ፖዚሽን እንጠቀማለን ማለት ነው። ይሄ ማለት እንግዲህ ሙሉ የኃይል አስተላላፊ ክፍል ፍሪ ነው ማለት ነው፣ ወይም ደግሞ ዜሮ ነው ማለት ነው። ስለዚህ ተሽከርካሪያችንን ለአጭር ጊዜ ማቆም ስንፈልግ ኤን ፖዚሽን ላይ አድርገን ማቆም እንችላለን። ነገር ግን ኤን ፖዚሽን ላይ አድርገን ልክ እንደ ፓርኪንግ ፖዚሽን አንተውም ማለት ነው። የእግር ፍሬን ወይም ደግሞ የእጅ ፍሬን ልናገዘው ይገባል ማለት ነው። ኤን ፖዚሽን ላድርገን ብቻ የምንተው ከሆነ ተሽከርካሪያችን ቁልቁለት ላይ ወይ ደግሞ ዳገት ላይ ከሆነ ሊንሸራተትብን ይችላል ማለት ነው። ስለዚህ ኤን ፖዚሽን የምንጠቀመው ለአጭር ላጭር ጊዜ ለምሳሌ የትራፊክ ላይት ሲያስቆመን፣ መንገድ የተጨናነቀ ቦታ ላይ ስናሽከረክር ማርሻችንን ኤን ፖዚሽን ላድርገን በእግር ፍሬን እናገዘዋለን። የተወሰነ ረዘም ላለ ጊዜ ደግሞ የምንቆም ከሆነ ደግሞ የእጅ የጅ ፍሬን እናገዘዋለን ማለት ነው። ተሽከካሪውን ደግሞ ደግሞ ከዛ በላይ ደግሞ እንቆም ከሆነ ኤን እንተውና ወደ ፓርኪንግ ፖዚሽን እንወስዷለን ማለት ነው። ስለዚህ ኤንንም እንጠቀመው ተሽከርካሪያችንን፣ ለአጭር ጊዜ ለማቆም ተሽከርካሪያችን ደግሞ ኤሌክትሪካል ችግር አጋጥሞት ወይ መነሳት አቅቶት ተሽከርካሪውን ጎትተን የሆነ ቦታ ለመግፋት ወይ ደግሞ ለማንቀሳቀስ ወይ ለመጫን ስንፈልግ ኤን ፖዚሽን ላድርገን እየገፋን ተሽከርካሪው መሄድ እንድንችል ይረዳናል ማለት ነው። ስለዚህ ኤንንም እንጠቀመው ተሽከርካሪው ለአጭር ጊዜ ለማቆም ተሽከርካሪው ሲበላሽ በዜሮ ማርሽ አድርገን ለማንከባለል እንጠቀማለን ማለት ነው። ስለዚህ እነን ለነዚህ ፐርፐሶች እንጠቀምበታለን ማለት ነው። ሌላኛው ዲ ነው። ዲ ፖዚሽን ማለት ተሽከርካሪውን ወደፊት ለመንዳት የምንጠቀምበት የአውቶማቲክ ትራንስሚሽን የማርሽ አይነት ነው ማለት ነው። ዲ እንግዲህ ስንጠቀም ተሽከርካሪው ለምሳሌ ፎር ስፒድ አውቶማቲክ ትራንስሚሽን፣ ሲክስ ስፒድ አውቶማቲክ ትራንስሚሽን፣ ኤይት ስፒድ አውቶማቲክ ትራንስሚሽን ቢሆን ለምሳሌ ከአንደኛ ማርሽ ጀምሮ እስከ ስምንተኛ ማርሽ ወይንም ከአንደኛ ማርሽ እስከ ስድስት ወይም ከአንደኛ ማርሽ እስከ አራተኛ ማርሽ እንደ ተሽከርካሪው ፍጥነት ሁኔታ፣ እንደ ኢንጂኑ አርፒኤም ሁኔታ፣ እንደ ትሮትል ቫልቫችን እንቅስቃሴ ወይ ደግሞ ሴንስ ሁኔታ ጥርሶቹን እየቀያየረ ይሄዳል ማለት ነው። ስለዚህ ነዳጅ እየሰጠን በምንሄድ ጊዜ ጥርሶቹን እየቀያየረ ይሄዳል። ነዳጅ ደግሞ ስንከለክለው እየቀነሰ ይሄዳል። ይሄ እንግዲህ ሜዳማ ቦታ ላይ ሲሆን ነው ማለት ነው። ቁልቁለት ላይ ሲሆን ነዳጅ ባንሰጠው ማርሾቹን የተሽከርካሪውን ፍጥነት እያየ እየጨመረ ሊሄድ ይችላል። ዳገት ላይ ደግሞ ነዳጅ ካልሰጠ ነው የምንፈልገውን ፍጥነት ወይ ደግሞ ጥርሶቹን እየቀያየረ ላይሄድ ይችላል። ስለዚህ ዲፖዚሽን የምንጠቀመው አውቶማቲክ ትራንስሚሽን ላይ ፎር ሲቲ ድራይቪንግ ወይ ደግሞ ሬጉላር ድራይቪንግ ላይ ነው የምንጠቀመው ማለት ነው። ስለዚህ ዲ ስናደርገው ተሽከርካሪው ፍጥነቱን እየጨመረ ይሄዳል። ነዳጁን ደግሞ ስንቀንስ ተሽከርካሪው ፍጥነቱን እየቀነሰ ይሄዳል ማለት ነው። ስለዚህ ዲን የምንጠቀመው ለእንደዚህ አይነት ፐርፐዝ ነው ማለት ነው። ሌላኛው ሁሉም ተሽከርካሪዎች ላይ ባይገ ኝም ኤስ ፖዚሽን አለ። ኤስ ማለት ስፖርት ድራይቪንግ ነው ማለት ነው። ተሽከርካሪያችንን በከፍተኛ ፍጥነት ማሽከርከር ስንፈልግ፣ ተሽከርካሪ መደረብ ስንፈልግ፣ ኩርባ መንገዶች ላይ ስንጠቀም ኤስ ፖዚሽን ላይ አድርገን ብናሽከረክር ከፍተኛ የሆነ ፍጥነትና ጉልበትን ማግኘት እንችላለን ማለት ነው። ስለዚህ ኤስን የምንጠቀመው ለከፍተኛ ፍጥነትና ለከፍተኛ ጉልበት እንጠቀመዋለን ማለት ነው። ነገር ግን ለሬጉላር ድራይቪንግ አይመከርም የነዳጅ ፍጆታው ከፍ ስለሚል ማለት ነው። ስለዚህ ከተማ ውስጥ የምናሽከረክር ከሆነ ወደ ዲ ፖዚሽን እንቀይራለን። ለምሳሌ በሀገራችን ላይ የአሪስ ኮምፓክት ላይ ያሪስ ቤልታ ላይ ይኖራሉ እነዚህ የማርሽ አይነቶች ማለት ነው። ስለዚህ ዲና ኤስ አብረው ናቸው ያሉት። ከተማ ውስጥ የምናሽከረክር ከሆነ ኖርማል ድራይቪንግ ላይ የምንጠቀም ከሆነ ዲ ፖዚሽን ላይ እንጠቀማለን። ነገር ግን ፍጥነት ምንፈልግ ከሆነ ተሽከርካሪ መቅደም የምንፈልግ ከሆነ ከፍተኛ ጉልበት የምንፈልግ ከሆነ ደግሞ ወደ ኤስ ፖዚሽን ላድርገን በፍጥነት ያንን ቦታ ማለፍ እንድንችል ይረዳናል ማለት ነው። ግን ለሬጉላር ድራይቪንግ መጠቀም የለብን የነዳጅ ፍጆታው ከፍ ስለሚል ማለት ነው። ስለዚህ ኤስ ወይ ደግሞ ስፖርት ድራይቪንግ ለእንደዚህ አይነት ፐርፐዝ እንጠቀመዋለን ማለት ነው። ሌላኛው አብዛኛው ተሽከርካሪ ላይ ባይገኝም፣ ለምሳሌ አንዳንድ ተሽከርካሪዎች ላይ ይኖራሉ። አውቶሜትድ ማኑዋል ትራንስሚሽን ላይ አንዳንድ ደግሞ ዱዋል ክለች ትራንስሚሽን ሲስተም የሚጠቀሙ ተሽከርካሪዎች ላይ ሊኖር ይችላል፣ ማኑዋል ሞድ ማለት ነው። ስለዚህ ከዲ ፖዚሽን እናወጣና ወደ ፕላስ ወይም ማይነስ ወደሚለው ቦታ ላይ ስንወስድ ማኑዋል ፖዚሽን ሆነ ማለት ነው። ስለዚህ ይህንን እንግዲህ የምንጠቀመው እንዴት ነው? ወደ ፕላስ አቅጣጫ ማርሻችን የምንስበው ከሆነ ጥርስ እየደማመረ ይሄዳል። ወደ ማይነስ አቅጣጫ ደግሞ ስናደርገው ጥርሶቹን እየቀናነሰ ይሄዳል ማለት ነው። ስለዚህ ይሄ ምንድን ነው? ማኑዋል ሞድ ስንጠቀም የምንጠቀመው የማርሻ አይነት ነው ማለት ነው። ይሄ እንግዲህ ለምን አይነት ቦታ ላይ እንጠቀመዋለን ብንል አንደኛ ከተማ ውስጥ እያሽከረከርን በጣም የተጨናነቀ ቦታ ላይ ስናሽከረክር፣ ወደ ዳገስ ስናሽከረከር ጉልበት ብቻ ስንፈልግ፣ ወደ ቁልቁለት ደግሞ ስናሽከረክር መኪናችን በፍጥነት እንዳይሄድብን ወይ ደግሞ ዲያርገን ብናሽከረክር በከፍተኛ ፍጥነት ተሽከርካሪያችን ይወጣብናል። ስለዚህ ኮንስታንት በሆነ ማርሽ ማሽከርከር ስንፈልግ ማኑዋል ሞዱን እንጠቀማለን ማለት ነው። ስለዚህ መቀነስ ስንፈልግ ወደ ማይነስ እየገፋን እንሄዳለን። መጨመር ደግሞ ስንፈልግ ወደ ፕላስ እየጎተትን ወይ ደግሞ እየገፋን እንሄዳለን ማለት ነው። ስለዚህ ይሄ ማኑዋል ሞድ እንለዋለን ማለት ነው። ይሄ አንዳንድ ተሽከርካሪዎች ላይ የሚገኘ፣ አብዛኛው ተሽከርካሪ ላይ ላይገኝ ይችላል። በሀገራችን ለምሳሌ እነ ሱዙኪ ዲዛይር ላይ፣ ስዊፍት ላይ ይኖራሉ እነዚህ የማርሽ አይነቶች ማለት ነው። ስለዚህ ይሄንን ማኑዋል ሞድ የምንጠቀመው ቁልቁለት ላይ ስናሽከረክር፣ ወደ ዳገት ስናሽከረክር፣ ፍጥነት የማንፈልግበት ጊዜ፣ እንዲሁም የተጨናነቀ ቦታ ላይ ስናሽከረክር ይሄንን ብንጠቀም የትራንስሚሽን ሲስተማችን እንዳይጎዳ ያደርጋል ማለት ነው። ከዛም በተጨማሪ በተለይ ቁልቁለት ላይ ስናሽከረከር ፍሬን ይዘን ከምናሽከረከር በማርሽ አስረን እንድናሽከረከር ይረዳናል ማለት ነው። ይሄ እንግዲህ የሚረዳ ምን አይነት ነው? በእንደዚህ የትራንስሚሽን ሲስተም የሚጠቀሙ ተሽከርካሪዎች ላይ ማኑዋል ሞድ ላይ አድርገን ማርሹን ቀንሰን ስናሽከረክር ነው ማለት ነው። ስለዚህ ይሄንን በእንደዚህ አይነት ሁኔታ እንጠቀማለን ማለት ነው። ሌላኛው አንዳንድ ተሽከርካሪዎች ላይ ደግሞ ቢ የሚል ይኖራል ማለት ነው። በተለይ ያሪስ ተሽከርካሪዎች ላይ ቢ ይኖራል። ቢ ማለት ብሬክ ነው ባጭሩ ማለት ነው። ግን ቢ ወይ ደግሞ ብሬክስን ልክ ዋናው የፍሬን አይነት ተሽከርካሪን ቀጥ አርጎ ያቆመልናል ማለት አይደለም። ለምሳሌ ለከባበር ተሽከርካሪ አሽከርካሪዎች በማርሽ አስሬ ወረድኩኝ፣ በማርሽ አስሬ ቁልቁለቱን አሽከረከርኩኝ ሲሉ እንሰማለን ማለት ነው። ስለዚህ አውቶማቲክ ተሽከርካሪዎች ላይ ቁልቁለት ላይ በምናሽከረክርበት ጊዜ ዲ አድርገን የምናሽከረክር ከሆነ ተሽከርካሪው በከፍተኛ ፍጥነት ይሄድብናል ማለት ነው። ስለዚህ በዚህ ጊዜ ምን እናደርጋለን? ወደ ቢ ፖዚሽን እንወስዷለን ወይ ደግሞ low range gear-ን ይጠቀማል ወይ ደግሞ አነስተኛ ጥርሶችን ይጠቀማል ይሄ ማለት ምን ማለት ነው? ፍሬን ሳንይዝ ተሽከርካሪያችን ታስሮ ቀስ እያለ ቁልቁለቱን እንዲወርድ ይረዳል ማለት ነው። ስለዚህ እነዚህ እንግዲህ እንደ የተሽከርካሪ አይነት ይኖራል። ለምሳሌ ቢ ያላቸው እነ ያሪስ ቤልታ እነ ያሪስ ኮምፓክት ላይ ቢ ይኖራል ማለት ነው። የነዛን ጥቅም ለምሳሌ ሱዙኪ ላይ እንዴት እናገኝ ብንል ማኑዋል ላይ አድርገን ተሽከርካሪውን ፍጥነቱን ቀንሰን ጥርሶቹን ቀንሰን ማሸከር እንችላለን። ዳሽቦርድ ላይ ያሳየናል፣ ጊር 1 ጊር 2 ብሎ። ስለዚህ ጊር 1 ላይ አድርገን እናሽከረክራለን። ይሄንን ዛሬ ደግሞ አውቶማቲክ ቶርክ ኮንቨርተር ያላቸው ተሽከርካሪዎች ላይ ደግሞ እንዴት እንጠቀም ብንል ደግሞ ኤል ላይ ወይ ደግሞ ሁለት የምትለው ጥርስ ላይ ተጠቅመን ተሽከርካሪውን ፍጥነቱን ገተን ማሽከርከር እንችላለን ማለት ነው። ስለዚህ አውቶማቲክ ተሽከርካሪ ላይ ፍጥነት መጨመር ብንፈልግ፣ ጉልበት ብንፈልግ ልክ እንደ ማኑዋል ተሽከርካሪዎች ተሽከርካሪውን በጥርስ አስረን መውረድ ብንፈልግ እነዚህ ነገሮች መጠቀም እንችላለን ማለት ነው። ስለዚህ አውቶማቲክ ተሽከርካሪዎችን ከማሽከርከራችን በፊት ማርሾቹ ላይ ወይም ደግሞ በማርሾቹ ጎን ላይ ያሉትን ፊደሎችና ቁጥሮች ምን አይነት ትርጉም እንዳላቸው ማወቅ ያስፈልጋል። ፒ ምንድነው? ኤን ምንድን ነው? አር ምንድን ነው? ዲ ምንድን ነው? ሁለት ኤል፣ አንዳንድ መኪኖች ላይ ደግሞ ኤስ፣ አንዳንድ መኪኖች ላይ ደግሞ ቢ፣ አንዳንድ መኪኖች ላይ ደግሞ ፕላስ ኤንድ ማይነስ ይኖራል ማለት ነው። ስለዚህ የእነዚህን ፍቾችና ትርጉማቸውን ማወቅ ይኖርብናል ማለት ነው። ይህንን እንግዲህ በእንደዚህ አይነት ሁኔታ ከተረዳን እጅ ላይ ያለውን አውቶማቲክ ተሽከርካሪ እንዴት ማሽከርከር እንዳለብን እያንዳንዱ ማርሾች እንዴት መጠቀም እንዳለብን አብረን እናያለን ማለት ነው። እስከ መጨረሻው ድረስ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ አብራችሁኝ ቆዩ። ክብሯን ተመልካቾች የተከታዮች፣ አሁን ደግሞ እነዚህን እንዴት ኦፕሬት እንደምናደርግ እናያለን ማለት ነው። ለመጀመሪያ እኔ እዚች ጋር እዚህ ጋር ለምሳሌ ፒ አለ፣ አር አለ፣ ኤን ዲ ሁለት እና ኤል አለ ማለት ነው። እነዚህ ተሽከርካሪዎች ላይ አሁን ይህንን ተሽከርካሪው ቆሞ ስለነበረ ለረጅም ጊዜ የምናቆም ከሆነ ፒ ላይ እንጠቀማለን። ወደኋላ ለማሽከርከር አር ፖዚሽን ላይ እናደርጋለን። ተሽከርካሪውን ለአጭር ጊዜ ለማቆም እንዲሁም ደግሞ ተሽከርካሪው ብልሽስ ሲያጋጥመው በዜሮ ማርሽ ለማንከባለል ስንፈልግ ኤን እንጠቀማለን ማለት ነው። ስለዚህ ለአጭር ጊዜ ማቆም ስንፈልግ ኤን ላይ እናደርጋለን። እንዲሁም ተሽከርካሪ ቢበላሽ ለመጎተት ስንፈልግ፣ ለመግፋት ስንፈልግ ኤን ፖዚሽን ላይ እንጠቀማለን። ሌላኛው ዲ ነው። ዲ ወደፊት ለመንዳት ነው። ተሽከርካሪው ፎር ስፒድ አውቶማቲክ ትራንስሚሽን ወይ ደግሞ ፋይፍ ስፒድ አውቶማቲክ ትራንስሚሽን ቢሆን ሲቲ ድራይቪንግ ላይ ስንንቀሳቀስ ወይ ደግሞ ኖርማል አልነደር ላይ ዲ አርገን እንጠቀማለን ማለት ነው። ማርሾቹን እየጨማመረ ይሄዳል። የተሽከርካሪያችን የሞተር ስፒድ እንዲሁም የተሽከርካሪ አጠቃላይ ስፒድ እያየ ጥርሱን እየቀያየረ ይሄዳል። ነዳጅ ስንሰጥና ስንከለክለው ማለት ነው። ነዳጅ ስንሰጠው እየጨመረ ይሄዳል። ነዳጅ ደግሞ ስንከለክለው እየቀነሰ ይሄዳል ማለት ነው። ሁለት ደግሞ ማርሹን ከአንድ እስከ ሁለት ብቻ ለመጠቀም እንጠቀምበታለን። ይህም እንግዲህ ሎ ሬንጅ የሆኑ ጥርሶችን ብቻ እንድንጠቀም ይረዳናል ማለት ነው። ተሽከርካሪ መጎተት ብንፈልግ እንዲሁም ደግሞ ቁልቁለት ወይም ዳገት ላይ ስናሽከረክር ሁለት እንጠቀማለን። ኤልን ደግሞ ልክ እንደ ከባድ ማርሽ ከፍተኛ የሆነ ጉልበትን ለማግኘት ተሽከርካሪ መጎተት ብንፈልግ፣ ቁልቁለት ላይ ስናሽከረክር መኪናችን በከፍተኛ ፍጥነት እንዳይሄድብን ኤል ፖዚሽን ላይ እንጠቀማለን ማለት ነው። ሌላኛው ይሄ በተን ነው። ይሄ በተን ጥቅሙ ምንድን ነው? ተሽከርካሪውን ማርሽ መቀየር ስንፈልግ ከፒ ወደ አር ወይ ደግሞ ከአር ወደ ኤን ከኤን ወደ ዲ መቀየር ስንፈልግ ይሄንን መንካት ይኖርብናል ማለት ነው። ሌላኛው ይሄ ኦዲ የሚለው ነው። ይሄ ክፍል ጥቅሙ ምንድን ነው? ተሽከርካሪያችንን በከፍተኛ ፍጥነት ማሽከርከር ስንፈልግ ወይ ደግሞ ኦቨር ቴክ ለማድረግ ሃይዌይ ላይ ስናሽከረክር ምን እንጠቀመው ነው ኦቨር ድራይቭ ልክ እንደ ያሪስ ኮምፓክት ላይ ያሪስ ቤልታ ላይ ኤስ ሞድ ላይ እንደምንጠቀመው እዚህ ዲ ፖዚሽን ላይ እንዳለ እቺን ኦዲ በተን ስንነካት ተሽከርካሪያችን ኦቨር ድራይቭ ይሆናል ወይንም በከፍተኛ ፍጥነት ማሽከርከር እንድንችል ይረዳናል ማለት ነው ሌላኛው ደግሞ ሺፍት ሎክ የምትላለች ማለት ነው ለምሳሌ ተሽከርካሪ አሁን ሞተሩ ጠፍቷል ወይም ደግሞ በኤሌክትሪክ ችግር በባትሪ ችግር አልነሳ ብሎ ከዚህ ቦታ ላይ ማንቀሳቀስ ብንፈልግ ምን እናደርጋለን እቺን ሺፍት ሎክ እንነካና ይህንን ማንቀሳቀስ እንችላለን ማለት ነው። ስለዚህ ተሽከርካሪያችን ተበላሽቶ ወይን ኤሌክትሪክ ችግር አጋጥሞት መንቀሳቀስ ቢያቅተው ልክ እንደዚህ ኤን ፖዚሽን ላይ አድርገን መኪናውን ማንከባለል እንችላለን። ስለዚህ ሺፍት ሎክን የምንጠቀመው የተሽከርካሪያችን ኤሌክትሪካል ክፍል ወይ ደግሞ በሞተር ላይ ወይንም የኃይል አስተላላፊ ክፍሎች ላይ ወይንም የባትሪ ክፍል ላይ ችግር ኖሮ ይህንን ማንቀሳቀስ ስለማንችል ሞተር ካልተነሳ ማንቀሳቀስ ስለማንችል እችን ሺፍት ሎክ ተጭነን ይህንን ማንቀሳቀስ እንችላለን ማለት ነው። ስለዚህ ሺፍት ሎክ የምታገለግለው ተሽከርካሪው ሲበላሽ ነው አሁን እንደምታዩት ሽፍት ሎኩ ለቅቄዋለሁ አሁን በምንም አይነት መልኩ አይንቀሳቀስም ሞተር እስካልተነሳ ድረስ ማለት ነው ወይንም ይሄ ስነቅለዋ ሞተር ኦልሬዲ ጠፍቷል ስለዚህ አሁን መንቀሳቀስ አይችልም ነገር ግን ይሄንን ማንቀሳቀስ ብፈልግ እንደምታዩት ሞተሩ ጠፍቷል ቁልፍም የለም ስለዚህ በዚህ ጊዜ ምን አደርጋለሁ እቺን ሽፍት ሎክ እጫንና እቺ ልክ በእንደዚህ አይነት ሁኔታ አንቀሳቀስና ተሽከርካሪውን ወደ ጥገና ቦታ ማስኬድ እንድንችል ይረዳናል ማለት ነው ስለዚህ እቺን ሽፍት ሎክ በእንደዚህ አይነት ሁኔታ እንጠቀማለን ስለዚህ ተሽከርካሪዎች ላይ እነዚህ ምርጫዎች አሉ። ሺፍት ሎክ አለ፣ ይሄ ኮንትሮል በተን እና ኦዲ አለ ማለት። ስለዚህ አጠቃቀማቸው ይሄንን ይመስላል ማለት ነው። አሁን እንግዲህ ለማሽከርከር ልንነሳ ነው። ለማሽከርከር ስንነሳ እንግዲህ ቁልፋችንን እናስገባለን፣ ወንበራችንን ማስተካከል አለብን፣ ቤልት እናስራለን። መስታወቶቻችን በትክክል እንደሚያሳዩን በስፖክዋችን እናያለን ከዚህ በኋላ የምናደርጋለን፣ አንዳንድ መኪኖች ሞተር ለማስነሳት እግር ፍሬን መርገጥ አለብን ማለት ነው። ስለዚህ ፍሬን ረግጠን ምን እናደርጋለን? ቁልፍ እናስነሳለን ማለት ነው። አንዳንድ ተሽከርካሪዎች ላይ ፍሬን ካልተረገጠ ሞተር ላይነሳ ስለሚችል፣ ስለዚህ ፍሬን ረግጠን ሞተር እናስነሳለን። ከዚህ በኋላ እንግዲህ ማርሹን መቀየር እንፈልጋለን። አሁን መቀየር ፈልገን እቺ በተናን ነክተን ብንሞክር አልሄድም ይለናል። ኦልሬዲ ሞተር ተነስቷል። ምን መደረግ አለበት? የእግር ፍሬ መረገጥ አለበት ማለት ነው። ልክ ሲረገጥ ነው ይሄ የሚንቀሳቀስልን ማለት ነው። ስለዚህ መጀመሪያ ይሄንን ከማንቀሳቀሳችን በፊት ፍሬን እንረግጣለን። ከዛን አሁን አር ስናደርግ ተሽከርካሪያችን ወደኋላ መሄድ ይጀምራል ማለት ነው። እንደምታዩት መኪናችን ይሄ ነው። ስለዚህ ወደኋላ መሄድ ስንፈልግ አር ላይ እንጠቀማለን። ከዛን አቆመን፣ ይሄንን ካቆመን በኋላ ኒውትራል እናደርጋለን ለአጭር ጊዜ የምናቆም ከሆነ ማለት ነው። ለረጅም ጊዜ ደግሞ የምናቆም ከሆነ እዚው ኒውትራል ላይ እንዳለ የእጅ ፍሬናችን እንስብና ይሄንን ወደ ፓርኪንግ ላይ እንወስዷለን ማለት ነው። አሁን ወደፊት መንዳት ፈለግን፣ ሃዛርዳችንን እናጠፋለን፣ ፍሬቻችን እናበራለን፣ ስፖርት እናይና እና ፍሬን እንደዚህ ከረገጠን በኋላ ጂ ማርሻችንን እናረጋለን፣ ወደ ዲ ፖዚሽን እናረጋለን። ዲ ፖዚሽን ካረገን በኋላ እጅ ፍሬናችንን እናወርዳለን ስፖርቻችንን በትክክል እናይና ነፃ መሆኑን ካረጋገጥን በኋላ እንቅስቃሴ እንጀምራለን ማለት ነው። ስለዚህ በእንደዚህ አይነት መልኩ እናንቀሳቀሳለን። አሁን ደምቀ ዲ ፖዚሽን ላይ ነው። ወደ ሁለት መቀየር ይችላል ፍጥነቱ አነስተኛ ስለሆነ ማለት ነው። ወደ ኤልም መቀየር ይችላል። እነዚህ ተመሳሳይ ናቸው ማለት ነው። ኤል ሁለት። አሁን ኤል ላይ ነው ያለው፣ ሁለት፣ ከዛ ደግሞ ዲ። እነዚህ ተመሳሳይ ስለሆነ እዚሁ ጋር ሳይቆሙ መቀየር እችላለሁ። ወደ አር ፖዚሽን ግን መቀየር ስፈልግ ምን አደርጋለሁ? መኪና ሙሉ በሙሉ በፍሬ ቀጥ ብሎ መቆም አለበት ማለት ነው። ከዛ በኋላ ነው አድርጌ ወደ ኋላ ማሻርጌ ወደ ኋላ የማሽከረከረው ማለት ነው። ስለዚህ ከኋላ ወደፊት ወይም ደግሞ እየተንቀሳቀስ ያለን ተሽከካሪ ማቆም ስንፈልግ ሙሉ በሙሉ መኪና መቆም አለበት። አሁን ወደ ኋላ እየሄድን ነበር። ወደፊት መሄድ ስፈልግ ልክ እንደዚህ ሙሉ በሙሉ መኪናው መቆም አለበት። ከዛ ነው ወደፊት የሚሄደው ማለት ነው። መቆም ብፈልግ ደግሞ ምን አደርጋለሁ? ልክ እንደዚህ እያሽከረከርኩኝ እያለ መቆም ብፈልግ ምን አደርጋለሁ? ከዲ ኤን አደርገና እጅ ፍሬን መሳብ አለበት። ልክ መኪናው ሙሉ በሙሉ በእጅ ፍሬን መቆሙን ካረጋገጥን በኋላ የእግር ፍሬናችንን ለቀን መቆሙን ካረጋገጥን በኋላ ወደ ፒ ፖዚሽን እንወስዳለን ማለት ነው። በፒ መቆም ይችላል፣ ግን የእጅ ፍሬኑ ሊያግዘው ይገባል ማለት ነው። ስለዚህ ስንቆም ይሄ ነው። አሁን ከቆምንበት ቦታ መነሳት ስንፈልግ ፍሬን ረግጣለሁ፣ የፊት ማርሻ አስገባለሁ፣ ወይንም ዲል ያደርጋለሁ፣ እጅ ፍሬን አወርድና ፍሬ ቻይና ይህቺ ልክ በእንደዚህ አይነት ሁኔታ አሽከረክራለሁ ማለት ነው። ስለዚህ አሁን ከቆምንበት ቦታ እየተነሳን ነው፣ ፍሬቻችን አይተናል፣ መንገዱ ነጻ መሆኑን አረጋግጠናል። አሁን አሽከረክራለሁ፣ መሪ በሁለት እጅ ይዘን እግራችን አሁን ያለው ነዳጅ ላይ ነው እንደምታዩት። ይህ ተሽከርካሪ ለምሳሌ በጣም ቁልቁለት ሲያጋጥመን ምን እናደርጋለን ፍጥነታችንን የተወሰነ እንቀንስና ምን እናደርጋለን እችን ይዘናት ወደ ሁለት እንወስዳለን ማለት ነው። አሁን ይቀንስልና እስከ ሁለተኛ ማርሽ ብቻ ነው የሚጠቀመው። ሶስተኛ፣ አራተኛ ማርሽን አይጠቀምም ማለት ነው። ይህ ተሽከርካሪ ደግሞ እያሽከረከርን ነው ያለ ዳገት ደግሞ ሲያጋጥም ምን እናደርጋለን? ወይ ደግሞ አደገኛ ቁልቁለት አጋጥሞን ከኛ ቁጥጥር ውጭ እንዳ ወይ ደግሞ ፍሬንን ወደ መጠቀም እንዳንሄድ አሁን ዲ ላይ ወይንም ሁለት ላይ ካለ ወደ ፍሬን መጠቀም እንሄዳለን። ስለዚህ ያ እንዳይሆን እናደርጋለን። መኪናችንን ፍጥነቱን በደንብ አድርገን እንገለውና ወደ ኤል ፖዚሽን አድርገን ነው ቀስ እያለ እንሄዳለን ማለት ነው። አሁን የፈለገ ቁልቁለት ቢሆን አስሮት ነው የሚወርደው። ወይ ደግሞ ልክ እንደ ብሬክ ነው ማለት ነው። ቁልቁለት ሲወረድ በማርሽ አስሮ ልክ እንደሚወረድ ኤል ላይ እናደርጋለን ማለት ነው። ከዛ ቦታ ላይ ደግሞ ስንጨርስ ምን እናደርጋለን? ሁለት እናደርጋለን። በሁለት የተወሰነ ኬድን በኋላ ደግሞ ወደ ሶስተኛ ወይ ደግሞ ወደ ዲ ፖዚሽን ላይ እንቀይረውና ኖርማል አነዳዳችን እንከተላል። አሁን በዚህ ጊዜ ነዳጅ ስንሰጠው ይፈጥናል። ነዳጅ ስንከለክለው ደግሞ ፍጥነቱን እየቀነሰ ይሄዳል ማለት ነው። መቆም ደግሞ ስንፈልግ ምን እናደርጋለን? ፍሬቻ አብርተን ዳር ይዘን ምን እናደርጋለን? እቺን ኤን ፖዚሽን ላይ እናደርጋለን። ከዛ እጅ ፍሬን እንስብና በእጅ ፍሬን ላይ መቆሙን ካረጋገጥን በኋላ የእግር ፍሬን ለቀን ወደ ፒ ፖዚሽን እንቀይራለን ማለት ነው። ስለዚህ መቆምና መነሳት እንዲሁም ማሽከርከር በእንደዚህ አይነት ሁኔታ እናደርጋለን ማለት ነው። እስኪ አንዴ ደግሞ ኒድ። ፍሬን እናፍናለን። ዲ ላይ እናደርጋለን፣ እጅ ፍሬናችን አውረድን ስፖክ ያየን ነጻ መሆኑን ካረጋገጠን በኋላ እስከ እንደዚህ አይነት ሁኔታ እንነሳለን ማለት ነው። ክቡራን ተመልካች ተከታዮች፣ አሁን እያሽከረከርን እያለን ለምሳሌ ተሽከርካሪዎችን በዲ ፖዚሽን ላይ ሆኖ እያሽከረከርን ነው። አሁን ኦዲን መጠቀም ስፈልግ ወይ ደግሞ ኦቨርድራይቭን ስጠቀም ልክ በአውራ ጣቴ አሁን በምስሉ ላይ የምትመለከቷትን ምልክት በተኗን እነካታለሁ ማለት ነው። በዚህ ጊዜ ዳሽቦርድ ላይ ኦዲ ኦፍ የሚል ያሳየናል ማለት ነው። ኦዲ ኦፍ ማለት ኦዲን አብርተሃል ኦፍ አድርገው እያለን ነው። ነገር ግን አሁን ላይ ተሽከርካሪ መቅደም ፈለግኩኝ ወይም ደግሞ በሃይዌ ላይ በምናሽከረክርበት ጊዜ ከፍተኛ ፐርፎርማንስ እንድናገኝ ኦዲ ፖዚሽንን እንነካታለን ማለት ነው። ስለዚህ ይህን ካደረግን በኋላ እናሽከረክራለን። ነገር ግን ተሽከርካሪ ከቀደምን በኋላ ወይ ደግሞ የምንፈልግበትን ቦታ በከፍተኛ ፍጥነት ካለፍን በኋላ ኦዲ ኦፍ አድርገን ነው መንዳት ያለብን ማለት ነው። ኦን አድርገን የምንነዳ ከሆነ የተሽከርካሪያችን ነዳጅ በከፍተኛ ሁኔታ ያልቅብናል። ስለዚህ ኦዲን እናጠፋና ወደ ዲ አድርገን እናሽከረክራለን ማለት ነው። ክቡራን ተመልካችና ተከታዮች አሁን እንደምታዩት መንገዱ እዚህ ጋር እጅግ በጣም የተዘጋጋ ነው። ሊያስቆመን ይችላል። ስለዚህ ልክ እንደዚህ ስንቆም ዲ ላይ አድርገን መተው የለብንም። እቺን ኤን ፖዚሽን ላድርገን የእግር ፍሬን እናግዘዋለን፣ ወይም ደግሞ የእጅ ፍሬን ከያዘ ልክ በእንደዚህ አይነት ሁኔታ እንለቀል። አሁን እየተንቀሳቀሰ ነው ተሽከርካሪ። ዲ ላይ እናደርጋለን፣ እጅ ፍሬናችን አውርደን ልክ እንደዚህ እንጠጋለን ማለት ነው። አሁንም እንደምታዩት ተሽከርካሪ ፊት ለፊታችን ስለቆመ ዲ ላይ አድርገን ፍሬን ይዘን መቆም የለበት። ተሽከርካሪው ትራንስሚሽን ሲስተም ውስጥ ያሉት ክለች ሲስተሞች ስለሚጎዱ ምን ማድረግ አለብን? ኤን ፖዚሽን ላይ ዳሽቦርድ ላይም እዚህ ጋር የሚያሳየናል ኤን ፖዚሽን አድርገን ወይ በእግር ፍሬን ወይም ደግሞ በእጅ ፍሬ እናግዘዋለን ማለት ነው። ስለዚህ ልክ በእንደዚህ አይነት ሁኔታ እንቆማለን። ረጅም ሰዓት ደግሞ ምንቆም ከሆነ እቼን ፓርኪንግ ላይ እናደርጋለን ማለት ነው። ስለዚህ ረጅም ጊዜ ለመቆም ኤን ደግሞ አጭር ጊዜ ለመቆም እንጠቀማለን ማለት ነው። አሁን መንገዶች ስለተዘጋ ልክ በእንደዚ አይነት ሁኔታ አድርገን እንቆማለን። ፍሪ የሆነ ነገራችን ማለት ነው። ነገር ግን ለአጭር ጊዜ ግን በአጭር ደቂቃ ውስጥ ተሽከርካሪው የሚነሳ የሚቆም ግን ከሆነ ምን እናደርጋለን? እቺን ኤን ፖዚሽን ላድርገን በእጅ ፍሬን ወይ ደግሞ በእግር ፍሬን እናግዘዋለን ማለት ነው። ስለዚህ ልክ በእንደዚ አይነት ሁኔታ እንቆማለን። ስንነሳም እንደዛው ማለት ነው። ስንነሳም ጥንቃቄ አድርገን አሁን ተሽከርካሪዎች የተንቀሳቀሱ ስለሆነ ዲ ላይ እናደርጋለን፣ እጅ ፍሬናችን አውርደን ልክ በእንደዚህ አይነት ሁኔታ እየተጠጋን እንሄዳለን ማለት ነው። መብራት የሚያስቆመን ቦታ ላይ ወይ ደግሞ የተጨናነቀ መንገድ ያለበት ቦታ ላይ ስናሽከረከር ልክ በእንደዚህ አይነት ሁኔታ እናሽከረክራለን ማለት ነው። ብሩሃን ተመልካቾችና ተከታዮች እንዳያችሁት እንግዲህ የአውቶማቲክ ተሽከርካሪ በተለይ አሁን ያየነው የአውቶማቲክ ቶርክ ኮንቨርተር የሚጠቀሙ የተሽከርካሪ አይነቶች አነዳዳቸው ይሄንን ይመስላል ማለት ነው። ሌሎቹም አውቶማቲክ ትራንስሚሽን ያላቸው የተሽከርካሪ አይነቶች ከዚህ የተለየ አነዳድ አይኖራቸውም ማለት ነው። ምናልባት በመግቢያችን እንደተነጋገር ነው ኤስ ሊኖራቸው ይችላል፣ ቢ ሊኖራቸው ይችላል፣ ፕላስ ኤንድ ማይነስ ሊኖራቸው ይችላል። አንዳንድ መኪኖች ላይ ደግሞ ፓርኪንግ ላይኖር ይችላል ማለት ነው። ስለዚህ ይሄን እንግዲህ ለማሽከርከር ቀጥታ መኪናውን ሄደን ከማሽከርከራችን በፊት ጥቅማቸውን በኦፕሬሽናል ማኗል ማየት ያስፈልጋል ማለት ነው። ስለዚህ የአውቶማቲክ ትራንስሚሽን ላይ የሚገኙት ፊደሎችና ቁጥሮች ጥቅማቸውን እንዲሁም አነዳድ ይህንን ይመስላል ማለት ነው። እንግዲህ አውቶማቲክ ተሽከርካሪ ማሽከርከር ቀላል ነው ይባላል አብዛኛውን ጊዜ ማለት ነው። ቀላል የሚሆነው ግን መች ነው? እነዚህ ነገሮች በአግባቡ ስናቅ ማለት ነው። አውቶማቲክ ተሽከርካሪ ምንድን ነው? ስንት አይነት አውቶማቲክ ተሽከርካሪዎች አሉ? ለነዚህ አውቶማቲክ ተሽከርካሪዎች ምን አይነት ጥንቃቄ ማድረግ አለብኝ? እንዲሁም እንዴት ማሸከር አለብኝ? የትኛው ፊደል ለምን እጠቀማሉ የሚለው ነገር ስናቀው አውቶማቲክ ተሽከርካሪ ከማኑዋል ተሽከርካሪ የተሻለ ሴቭ እና ምቹ እንዲሁም ደግሞ እጅግ በጣም ቀላል ተሽከርካሪ አይነቶች ናቸው ማለት ነው። ስለዚህ መጀመሪያ ግን ማወቅ ይኖርብናል። ይሄንን ካወቀን የሞተር ክፍላችን ሳይጎዳ የትራንስሚሽን ሲስተማችን ሳይጎዳ የብሬኪንግ ሲስተማችን ሳይጎዳ ማሽከርከር እንችላለን ማለት ነው። እነዚህ ነገሮች ደግሞ አልተጎዱም ማለት ጤናማ ናቸው ማለት ዋነኛው ዓላማ አደጋን ተከላክለን ማሽከርከር እንችላለን ማለት ነው። ይሄ ሁሉ እንግዲህ የምናወረው ምንድን ነው? አደጋን ተከላክለን ማሽከርከር እንድንችል ነው ማለት ነው። ስለዚህ ከዚህ ቀደም የሰሯቸው ቪዲዮች ላይ አውቶማቲክ ተሽከርካሪ ምንድን ነው፣ ስንት አይነት አውቶማቲክ ተሽከርካሪዎች አሉ፣ ለአውቶማቲክ ተሽከርካሪ ምን አይነት ጥንቃቄ ማድረግ አለብን የየትኞቹ ተሽከርካሪዎች የየትኛውን አውቶማቲክ ትራንስሚሽን አይነት ይጠቀማል ብዬ የሰሯቸው ሶስት ቪዲዮዎች አሉ። ይሄኛው አራተኛ ቪዲዮ ነው ማለት ነው። ስለዚህ እነዚህን ቪዲዮዎች በአግባቡ ከተረዳን የትኛው ተሽከርካሪ የትኛውን አውቶማቲክ ተሽከርካሪ አይነት ይጠቀማል፣ የየትኛውን አውቶማቲክ ተሽከርካሪ ደግሞ ለየትኛው አገልግሎት መጠቀም እንችላለን፣ እንዴት ማሽከርከር እንችላለን የሚለውን ነገር እናውቃለን ማለት ነው። ይህ ከሆነ ፐርፌክት የአውቶማቲክ ተሽከርካሪ አሽከርካሪ መሆን ይቻላል ማለት ነው። ስለዚህ እነዚህን ቪዲዮዎች በአግባቡ መከታተልና ማየት ያስፈልጋል። አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ፣ አስተያየት፣ ጥያቄ ሲኖር በኮመንት ሴክሽን ላይ ያስቀምጡልኝ። ይህ ስልጠና ለሁሉም እንዲደርስ ላይክ እና ሼር አድርጉ። በቀጣይ በሌላ ትምህርታዊ ፕሮግራም እስከምንገናኝ ድረስ ሰላም ቆዩ።